ኢየሱስ ክርስቶስን ምን አድርጎ ተመልከቱ። ተመልከቱ ካታኖዌ ነው የሚለው የግሪኩ ቃል። ለምን መሰላችሁ? ተመልከቱ ሲባል ምንድን ነው የሚታያችሁ? እሺ፣ ተመልከቱ ብላችሁ አሁን ምንድን ነው የምታደርጉት? ቀና ብላችሁ ታያላችሁ። አለ እንዴ? እዩ እያለ አይደለም ያለው። ምክንያቱም ሊያዩት አይችሉም። አለ እንዴ? ይታያል ኢየሱስ? ኖ አይታይም። ስለዚህ ትርጉሙ እንድታውቁ ስለምፈልግ ነው። ዛሬ መበታተን ነው ስራችን፣ ጌታ ይመስገን። ካታናዌዮ ማለት ምን ማለት ካላችሁ፣ ኮንሲደር፣ ኮንተምፕሌት፣ ኖቲስ፣ ኦብዘርቭ የሚሉትን ቃሎች ነው የሚጠቅም። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ ስድስት ላይ ሲያስተምር የተራራ ስብከት ላይ ትዝ ይላችኋል ምን አለ መስላችሁ፣ የሜዳ አበቦችን ተመልከቱ፣ አይፈትሉም ትና ይሉም ነገር ግን ሰለሞን ከብ እና ሂዱና እዩ እያላቸው ነው። ወደ ሜዳ እየላካቸው ነው። ሜዳ ሄዱና እስኪ የሜዳ አበቦችን ቁጭ ብላችሁ ተመልከቱ እያላቸው አለ። እስኪ ቲንክ ኦፍ አይደለ ቲንክ ኦፍ ብሪንግ ኢት ቱ ዩር አቴንሽን ኮንሲደር ኢት እስቲ ኖቲስ አድርጎ እያለ ነው አለ ልክ ያንን ቃል ነው እዚህ ጋ ተመልከቱ። ማለት ምን ማለት ነው? ትኩረታችሁ ማላ ይሁን። እነ ሰዎች አይሁድ ናቸው ወገኖች። አይሁድ ስለሆኑ ሙሴም ላይ አሮንም ላይ መላእክትም ላይ አደለ እንዴ ምናምን ላይ ብዙ ላይ ትኩረታቸው የሚስብ ውዙ አሉ ከመሆን ሁሉንም እርሱ ትኩረታችሁ ማላ ይሁን የናዝሬቱ ኢየሱስ። ሃሌሉያ ማብቻ ኢየሱስ ብቻ ጠዋት ከእንቅልፋችሁ ስትነሱ የመጀመሪያ ን ስትነቁ አይምሯችሁ ውስጥ ማን ይምጣ ማታ ስተኙ ማንን እያሰባችሁ ተኙ ቀኑን ሙሉ ማንን እያሰባችሁ ዋሉ ሀሌሉያ